በሸይጣን ማጭበርባር ተታለው የአላህን ትዕዛዝ ከጣሱ በኋላ ከጀነት ወደ ምድር ወረዱ። አደም በመላኢኮች አማካኝነት ደቡብ ሀንድ ወደምትገኘው የሳይላንድ ደሴት ተጣለ። እናታችን ሐዋ ደግሞ አሁን የጅዳ ከተማ ወደምትገኝበት ቀይ ባህር አካባቢ ተተዎች። ለረጅም ጊዜ ሳይገናኙ ተራርቀው ኖሩ። ሁለቱም በድርጊታቸው ከመጸጸትና ይቅርታ ከመጠየቅ አልቦዘኑም ነበር። ነገር ግን ይቅርታ ሳያገኙ ብዙ ዘመን ቆዩ። በመጨረሻ ይቅርታ ለማግኘት በቁ። አላህ ሱብሓነሁ ወተዓላ የአደምን ልመና ከተቀበለ በኋላ አደምን ወደ መካ የሚመራው መላኢካ አዘዘለት። ጅዳ ትኖር የነበረችው ሐዋም በሌላ መላኢካ መዲነት ወደ መካ አቀናች። በዓረፋ ቀን በዓስሩ ወቅት ዓረፋ ተራራ ላይ ተገናኙ። እንባቸውን እያዘሩ አላህን ምህረት ጠየቁ። ለልግስናው እና ለመልካምነቱ ወሰን የሌለው ጌታ ልመናቸውን ተቀብሎ እነሱን ይቅር እንዳላቸው ሁሉ እስከ መጨረሻው ቀን ድረስ የሚመጡ ልጆቻቸውን ሁሉ በየአመቱ በዚያች ቀን በዚያች ሰዓት ወደዚያች ቦታ ወደ ዓረፋ በመሄድ ይቅርታ ለጠየቁት ምህረትን ያዘንብላቸዋል። ቅዱስ ጉዞ አድራጊዎች አልሁጃጅ ወደ ዓረፋ ተራራ በመውጣት ምህረትን አብዝተው የመጠየቃቸው ምስጢርና ጥበብ ይህ እንጂ ሌላ አይደለም። አደም ዓለይህ ሰላም እና እናታችን ሀዋ ከተገናኙ በኋላ ዛሬ የመካ ከተማ ከምትገኝበት ቦታ ላይ ከተሙ፣ መኖሪያ መስረቱ አገር አድርጎ መኖር የተጀመረው በዛች ቦታ በመሆኑ በዚሁ ምክንያት መካ ኡሙ ልቁራ በሚል ስም ትታወቃለች። ሰው መራባት ጀመረ። እናታችን ሀዋ በአንድ ጊዜ እርግዝና ብዙ ልጆችን ትወልድ ነበር። በአንድ እርግዝና የተወለዱት ልጆች በሙሉ እህትና ወንድሞች ተደርገው ይወሰዳሉ። እርስ በርስ መጋባት አይፈቀደላቸውም። ነገር ግን በሌላ እርግዝና ከተወለዱት ልጆች ጋር መጋባት ይችሉ ነበር።